እሷ ገና አልሞተችም። ቆስላ ደም በደም ነች፣ ገና ትተነፍስ ነበር። በጣም ነው ያዘንኩት። ያሳዝናል፣ አንድ ሰው እንደዛ አይነት ተጎድቶስታ በጣም ነው የሚያሳዝነው። አይ የተመለስኩኝ፣ ብዙም አልፈለጉንም እኛን እነሱ ኢንቨስቲጌሽን ላይ ነው። ስለቀረብኝ እኔ እንደውም ተናድጃለሁ፣ ለምን ቀረብኝ ፍላይቱ። ከዛ ተደወለ ቤታችን፣ ያው ያኔ ኦፍኮርስ የሌለው ቤት ተደውሎ ነገር ትፈልጋላችሁ። የዛን ቀን ካፕቴን የዛን ቀን ወረዳችሁ ወደ ቤት ሄዳችሁ በቃ ሄድ ቤት ስትገቡ ቤተሰብ ሰምቶ ነበረ። መቼም ያን የሚያክል ዜና ቤተሰብ ሰማ፣ ሀገር ይሰማል ብዬሽ አስባለሁ። እህቴ ሰምታ ነበረ። ምን አለች? እረ እኔ ታደለችን የምትመስል ልጅ ሃይጃክ ሳታረግ አልቀረችም ስላት፣ ታረግ ትችላለች፣ ትንሽ ተለዋውጣብን ነበር አለች። በቃ ይኸው ነው እንጂ ወደ ቤት ገባሁ። ያው ቤተሰቦች ጋር ነበር ምኖረው። ያኔ ገና ወጣት እኮ ነኝ። ያኔ አላገባሁም። ወደ 23 ዓመቴ ነው ገና።